በሲዳማ ክልል አለታ ወንዶ ከተማ አንድ ተስፈኛ ወጣት ራሱን አጠፋ። የተወደዳችሁ ደጃሾ ሚዲያ ቤተሰቦች ቪዲዮ ከመጀመራችን በፊት ይህን ቪዲዮ ላይክ በቤቱ አዲስ ሆናችሁ ደግሞ ቤቱን ሰብስክራይብ ማድረግ እንዲሁም ሀሳብ አስተያየታችሁን በመጨረሻ ላይ በኮሜንት ሰክሽን እንድታስቀምጡ ነግሬያችሁ ለዚህ አይነት ትኩስ መረጃ እንደርሳችሁ ደግሞ ደውል ምልክቷን ማብራቱን እንዳትረሱ እያልኩኝ ወደ ጉዳይ ይገባል። በሲዳማ ክልል አለታ ወንዶ ከተማ አንድ ተስፈኛ ወጣት ራሱን አጠፋ። ወጣቱም ምን ያህል ተስፋ ይባላል? ወጣቱ በትምህርት ጎበዝና ነገን አርቆ ያቀደ ትምህርቱንም በወላይታ ሶዶ ዩኒቨርሲቲ ከዛሬ አራት ዓመት በፊት ጨርሶ በማድረግ የተመረቀ ድንቅ ወጣት ነበር። በትውልድ አገሩ በሲዳማ ክልል በተማረበት ዘርፉ ምንም አይነት ስራ ፈልጎ በማጣቱ ነው የሚኖርበትን ተስፋ አጥቶ ራሱን ያጠፋው። እየተስፋፋ የመጣው የሙስና ጉዳይ ሀገሪቷን እያጠፋ ነው። እንደምታውቀው ክልሉ በሙስና ከየትኛውም ከሀገራችን ክልል በላይ ነው ስሙ እየተነሳ ያለው። በርካታ ጊዜ በክልሉ እየተደረጉ ባሉ ሙስናዎች መካከል በስፋት የተነሳው የተማሪ ኃይል ተቀምጦ በገንዘብ ተገዙ ወረቀቶች ወይንም በሐሰት ትምህርት ማስረጃዎች እየተቀጠሩ እንደሆነ ነው። በተደጋጋሚ እየዘገብ ነው። አንድ ሀገር ሁሉንም ሰው ወይንም ህዝብን በእኩል ዓይን የሚያይ መሪ ከሌላት ጠፊ ናት። ሀገር በሰው ነው የሚመሰረተው። መሪ ዋነኛ ትኩረቱ ሊሆን የሚገባው ሰው ነው። ለአጎቱ ልጅ ቅድሚያ የሚሰጥ ለገንዘብ ቅድሚያ የሚሰጥ የቆመበትን ቦታ ብቻ የሚመለከት ከሆነ ገና ሀገሪቷ ብዙ ምን ያህልን ታጣለች። አስተው አንተ ተርፎክ ለውሻ የምትሰጠው ትራፊ የሆነ ቤት ምርት ጠራት ምግብ ነው። አንተ በአንድ ሆቴል የምትከፍለው ብር የአንዱ እናት መድኃኒት መግዣ ነው። ነገር ግን እሱን አታ ህይወቱ አሊያልፍ ነው። አንተ ከማንም የተለየ ከሆነ አይደለም የሚከፈል ደሞዝ የምትነደው መኪና ከህዝብ ለህዝብ እንዲውሁ ለወጣ ነው ንግድ አላመጣም። ሁሉንም ነገር በልክ አድርገው። ለፖለቲካ ሽፋን ቢሮ በር ላይ የሥራ ማስታወቂያ አውጥተሃል። ነገር ግን በውሸት ትምህርት ማስረጃና በገንዘብ ለቦታው የማይመጥን ሰው ቀጥረሃል። ለአንተ ጉቦ የመስጠት አቅም የሌለው በችግር ያስተማረችን እናቱን መጦር ሳይችል በመቅረቱ ራሱን ያጠፋል። ነገሩ በራስ ስላልደረሰ ብቻ ችላ ትበል። ገንዘብ የዘላለም ህይወት አይሰጥም። ሁሉም ሰው ሟች ነው። በስልጣን ቦታ ያላችሁ ሰዎች ያደረጋችሁት ነገር ህግ ሳይደርስባችሁ ወይንም ሳያውቅባችሁ ቀርተው ይሆናል። ከዚህ በፊትም ረዥም ዓመት በእንደዚህ አይነት ሥራ ቆይታችን ይሆናል። ከፈጣሪ እይታ ግን እንድም ቀን አላመለጣችሁም፣ አታመልጡም። በቃ ለህልናችን ስንል ፍታዊ ነገር እንስራ። የወጣቱ ሞት ምክንያት ችግር ነው። ለመስራት እድሜ ልኩን ተምሮ ገንዘብ ያለው ሥራ ሲቀጠር ድሃው ደግሞ መሄጃ ሲያጣ አስተማሪችን እናቱን ፊቱን ማየት ሲከብደው እሱን ለማስተማር ተቸግራ እሱ ተምሮ ተመርቆም ስትቸገር በማየቷ ምንም ማድረግ በመቻሉ ከዚህ ዓለም ከዚህ ጭንቅ መለየትን ይመርጥና ራሱን ያጠፋል። ይህ ነገር ማብቂያው መቼ እንደሆነ አይታወቅም። ነገር ግን እየተስተካከለ ያለው በሲዳማ ክልል ሙስና ጉዳይ ተስተካክሎ ሁሉንም ነገር አግባብ ይዞ በፍትሐዊነት የምንገለገልበት ዘመን እንዲመጣ እየተመኘው ለምን ያህል ተስፋዬ ህልፈተ ህይወት የተሰማኝን ልባዊ ሐዘንን እየገለጽኩ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እመኛለሁ። ውድ የተወደዳችሁ የጃሾ ቤተሰቦች ቪዲዮውን ላይክ አድረጋችሁ ላይክ፣ እንዲሁም ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ሀሳብ አስተያየታችሁን በኮመንት ሳጥን አስቀምጡልና ለዚህ አይነት መረጃ ደግሞ እንድደርሳችሁ ደውል ምልክቷን ማብራቱን እንዳረሱ እያልኩ የምንለያችሁና ይህ ጃሾ ሚዲያ ነው።